አሪፍ ከቀረሽ ነው። መጋል ነው ስሙ ይሄኛው። ይሄኛው ደግሞ እንጃ ስሙ አላውቀው። ይሄ ነው ትውልድ ቦታዬ እንግዲህ ተመልከቱ። ይኸውላችሁ ለበሬ መጠጫ ተሰርቶ ነው በገጠር ውስጥ እንደዚህ ለውሃ እንትን መበያ ምናምን። ይኸውላችሁ ይሄ ነው እንግዲህ ትውልድ ቦታዬ ይሄ ነው። እያያችሁት ነው አይደለ? በጣም የሚያምረው በዚህ በትውልድ ቦታዬ ምን ያህል እንደምኮራ ብነግራችሁ በጣም ወደዋለሁ፣ እኮራበት አለው። እዛ ጋ ሚካኤል እያለ ፊት ለፊታችን ይህን ይመስላል። እንግዲህ ቀያች ጋሽ ደምሌ ወዴት የሄዱ ነው? ምን ሊያረጉ? ምን ልታረግ፣ ምን ልታረግ ነው ምትሄደ እርሻ ልታረስ ምን ይሰራልህ?

አሁን ያለሁት ጋይስ የእናቴ ቤት የአባቴ ቤት ነኝ ያለሁት፣ የሁላችሁ ቤታችን ይሄን ይመስላል። ይሄ ፎቅና ምድር ቤት ነው። ይሄኛው ደግሞ ምን ቤት ነው የሚባለው፣ ፎቅን ምድር ቤት የሌለው ማለት ነው። እዛች ጋ ደግሞ ሚካኤልዬ፣ ጎሽመያ ሚካኤል አባቴ ያሳደገኝ ያሳደገኝ ታቦት ቅዱስ ሚካኤልዬ፣ የሀገሬ ታቦት ሁላችሁን የሚጠብቃችሁ እኔን የሚጠብቀኝ የልቤን መሻት ሁሉ ይሙላልኝ። የእኔ ሚካኤል የእኔ አባት ማርያምን የእኔ ሚካኤል እዬ ሁላችሁ አካባቢያችን እንዳለ ሁላችሁ እነዚህ ዶሮቻችን ናቸው። እሽ በል ዝምትን አባትዬ። ሄሎ፣ ሄሎ፣ ሄሎ ኤቭሪዋን፣ እንዴት ነው ሰላም ነው ደህና ናችሁ ወይ? ቀልቀል እውላችሁ አካባቢያችንን በደን ብላስ ጎብኛችሁ። እስኪ እስኪ ሁሉም አሁን እርሻ ንቀመቡ፣ ግን ዝንቡ በቃ ዓይን ያወጣል አይገልፀውም። ዓይን ያወጣል በቃ። እስኪ በደንብ ሆናችሁ ትውልድ ቦታዬን በደንብ ላሳያችሁ ላስጎብኛ እስ በምዳን ያለም እንዴት ይሄ ነው የኔ ማንነት። ይሄ ነው በማንነቱ ብቻ የሚኮራ ሰው ኮመንት ይጻፍልኝ። ማንነቱን የሚወድ በማንነቱ ስቲል ነው ባለበት ደረጃ ወይም ባለበት ሀገር እንኳ ሆኖ ትውልድ ቦታውን የሚወድ እንደገና ደግሞ የገጠር ልጅ በመሆኑ የሚኮራ ሰው ካለ ኮመንት ይጻፍልኝ። ምክንያቱም የትም ዞርን የትም ሄደን የትም ከተማ ሄደን ሰለጠንን፣ አውሮፓም ሄድን፣ ኤሮፕም ሄድን፣ አረብ ሀገርም ሄድን መምጫችን መምጫችን እንኳ ያው ከመድኃኔ ዓለም ነው ግን የተወለድንባት ትብታችን የተቀበረችባትን ቦታ ማንረሳ ሰዎች የምንወድ ሰዎች ማለት ነው። እኔ ለትውልድ ቦታዬ ደግሜ ደጋግሜ እነግራቸዋለሁ፣ ትልቅ ፍቅር አለኝ። የእውነት ለመናገር እኔ እግዚአብሔር ይመስገን አሁን ላይ ያን ያህል ትልቅ ደረጃ ላይ እንኳ ባልደርስም እንኳ ተመስገን፣ እኔ ቢያንስ ራሴን ከቤተሰብ አውጥቼ ራሴን ችዬ አንድ እርምጃ እየተራመድኩ ያለው ሰው ነኝ። ስለዚህ ከተማ ኑሬ ያለው ከዚህም አልፎ እንግዲህ ሌሎች ውጭ ሀገራትም ሄጃለሁ ምናምን እንደምታውቁትና፣ ያን ሁሉ ነገር ካሳለፍኩኝም በኋላ የእውነት የማስታውሰው የምወደው እንዲሁም ደግሞ ሲሄድበት ሰላም የሚሰማኝ የተወለድኩበት ቦታ ነው። በጣም እኮራበታለሁ፣ በጣም እወደዋለሁ የእውነቱን ለመናገር እና ሁላችሁም ባላችሁ ነገር ላይ እንደትኮሩ ፈልጋለሁ። እንዲሁም ደግሞ በተሰጣችሁ ነገር አሜን ብላችሁ ደስተኞች ሆናችሁ ለመኖርም ደግሞ ሞክሩ ምክንያቱም አንዳንዴ የተሰጠንን ነገር ሊያንስ ይችላል። አረል እንዴ ግን ይህ አነሰ፣ ይሄ ምኑን ብላችሁ በዛ ተስፋ ሳትቆርጡና የተሻለ ደግሞ ከዛ የበለጠ ነገር ከምትመኙ በተሰጣችሁ ልክ እያመሰገናችሁ ብትኖሩ ለእናንተ የተሻለ ነው። እኛ አሁን ላይ ኢትዮጵያ የምንኖር ሰዎች ይህንን እያደረግን ነው እየኖርን ያለ ነው። ተመስገን እያልን ማለት ነው። ምክንያቱም አሁን ያለንበት ሁኔታ ሁላችንም እናቀዋለን እና ማለት ነው። እና በየገጠራማ አካባቢው በሚሄድ ሰዓት እኔ በጣም ትልቅ ሰላም ይሰማኛል። እንዲሁም ደግሞ እኔ ያለሁበትን ከተማ ሳናርም፣ ሳናቆፍር፣ ሳናርስ፣ መከራ ሳናይ ነው የምንኖረው። በምናገኘው ሳንቲም እየገዛዛን እንበላለን። ገጠር ለማምረት እንኳ ስንት ፈተና ስንት እንደሚገጥማቸው እናንተ አታውቁም። እና በጣም ከባድ ነው ጓደኞቼ። ይሄ የምታዩት ቦታ ሁሉ ግጥጥ ብሎ የምታዩት ክረምት ላይ በጣም ያምራል። ክረምት ላይ የገጠሩ ውበቱ የእኛ አካባቢም ሆነ ሌሎች አካባቢዎች በጣም ባደይ አበባ ያሸበርቃሉ፣ ያምራሉ። አሁን የምታዩት ነገር ሁሉ ነገ ክረምት ሲመጣ የሚዘራ ነው። እህል የሚታጨድበት፣ እህል የሚወቃበት፣ እህል የሚታፈስበት መሬት ነው፣ ይሄ ግጥጥ ብሎ የምታዩት እና እንደምታዩት አሁን ዛሬ እንግዲህ በተወሰነ መልኩ ገበሬው ሁሉ እርሻ እያረሰ ይገኛል። አሁን ላይ ምክንያቱም እኔም ደግሞ ከላይ ሆኜ እነሱን በማየት እገኛለሁ ማለት ነው። ጓደኞቼ እንደምታዩት እዛ ታች ያው በደንብ ላይ ይታያችሁ ይችላልኝ። ዙም አድርጌ ለእናንተ ለማሳየት ሞክራለሁ። እታች የተጀመረው ፊት ለፊታችሁ የእኛ እርሻ ነው እና ይህ ሁሉ እርሻውን ክረምት ላይ እንዴት አባቱ እንደሚያምር ልነግራችሁ ልነግራችሁ አልችልም። በጣም ነው ደስ የሚለው ከምላችሁ በላይ እና ጓደኞቼ የእውነት እዚህ ስመጣ እኔ በጣም ደስተኛ ነኝ። ሰላም ነው የሚሰማኝ ከምላችሁ በላይ እኔ በቃ አመጣጤን አወላለዴን አስተዳደጌን ሳስበው እራሱ ማለት ነው። እና የተለየ ፍቅር አለኝ እዚህ ይሄ ደግሞ እንግዲህ ያደግኩበት የቦረኩበት ቦታ ቀያችን ነው ማለት ነው። እና እንደምታዩት እንግዲህ ጓደኞቼ ገጠር የነበረኝ ቆይታ ይሄን ይመስላልኝ። እንዲሁም ደግሞ በተጨማሪ ለእናንተ በደንብ ለማሳየት እሞክራለሁኝ ማለት ነው። እና ያው ምንላችሁ ፈልጌ ነው ሁላችሁም የምፈልገው ነገር በራሳችሁ እንድትኮሩ ስለምፈልግ ነው። እዚጋ ከብቶቻችን ቆመዋል። እንደምታዩቸው የሚያማምሩ ላሞች አሉ። እዚጋ ጎረቤቶቻችን ናቸው። እዚህ ጎረቤት የሚገርማችሁ በጣም ብዙ ሰው ነበረ። አሁን ከተማ እየገቡ አልቀው የኔ እናትና ይሄ የምታዩት ቤት ሶስት ቤት ነው ያለ የቀረው ማለት ነው። ሶስት ቤት ብቻ። እግዚአብሔር ያሳያችሁ። ከዛ ሁሉ መንደር ማለት ነው እና